ምንድን ነው ምንድነው ሰውዬውን እንዲህ ሊያደርገው የቻለው? ምናልባት እኔ አንድ የጠረጠርኩትና የገመትኩት ነገር አለ። በሌላ ወይ ይህ ሙሽራውና የዚች ልጅ አባት የሚተዋወቁበት መንገድ ሊኖራቸው ይችላል። የሚተዋወቁ ሰዎች ሆነው፣ ግን ጸበኛ የሆኑ ሰዎች ሊሆኑ ይችላሉ ብዬ አሰብኩኝ። መቼም እንደዚህ አይነት ነገር ከሌለ በስተቀር አባት ነኝ ብሎ ለማለት ይህን ያህል ርቀት የሚያስኬድ አይመስለኝም። ይተዋወቁ ይሆን ልጅየው አባት መሆኑን በማያውቅበት ሁኔታ አባትየውም ልጁ እንደሆነ በማያውቅበት ሁኔታ እነሱ በሌላ መንገድ የሚተዋወቁበት ይኖራቸው ይሆን ወይ? እንጂ ምንድን ነው እንደዚህ የሚያደርግ ነገር ምን አለ? ምናልባት ሳይተዋወቁ አባትና ልጅ መሆናቸውን ሳይተዋወቁ፣ ግን በጸብኝነት ወይም ደግሞ በእንደዚህ አይነት መንገድ የሚፈላለጉ ሰዎች የሆኑ ይሆን? ግራ ነው የሚያጋባው በእውነት። እንጂ አባትህ ነኝ፣ እህትህ ናት፣ ወንድሟ ነህ ብሎ ለማለት መሳሪያ እስከ መተኮስ ድረስ ሊያደርስ የሚችል ነገር አለ ብ እዚኛው ክፍል ነው። ተረጋጊና፣ ይኸውልሽ ተረጋጊ፣ አንዴ ተረጋግተሽ እኛንም አዋ ሰላም ጤና ይስጥልኝ። የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን፣ እኔ በጣም ሰላም ነኝ። እንግዲህ ትናንትና ዘሌ ዱካሾ ላይ ያመጣልን የሙሽሮቹ ነገር በእውነት በጣም የሚያስጨንቅ ነገር ነው። አይደለም ለሙሽሮቹ፣ ለእኛ ለሰሚዎች ራሱ በጣም ብጥብጥ የሚያደርግ ነገር ሆነ። እንደዚህ ከተረጋጋሽ እንደው ጥሩ ነው። ውጭ ላይ ሆን ትንሽ ስላለው ሁሉም ጊዜ እኛን ለማስከፋት ሁሉ ጊዜ እኛን ህይወት ለማጨለም ነው እሱ የሚመጣው። እንዴት በሰርግ ቀን አባት እንዴት በልጁ ላይ በሰርጉ ቀን በደስታው ቀን እኔ ያልገባኝ ነገር ይህ ሰውዬ ምንድን ነው የፈለገው? የልጅቷ አባት ወይም የልጆቹ አባት ምንድን ነው የፈለገው? እነዚህ ልጆች እህትና ወንድም መሆናቸውን ነግሮ እንዳይጋቡ ማድረግ ነው ሀሳቡ፣ ወይስ በነዚህ ልጆች ላይ አደጋ መፍጠር ነው፣ ወይም እነዚህ ልጆች መግደል ነው ሀሳቡ? ምንድን ነው የነበረው? ግራ ነው የሚያጋባው። መቼም እንደ አባት አባት ነኝ ካለ እና ልጆቹ ለዚህ አደጋ ተጋርጠው ከሆነ ልጆቹ እንዳይጋቡ ማድረግ የሚችልበት መንገድ እጅግ በጣም ቀላል ነው መሳሪያ ማንሳት መሳሪያ መተኮስ ልጅቷ ይህንን ሁሉ ሂደት ደርሰው እስከ ጋብቻ ቀን እስኪደርሱ ቤሎ ለብሰው ሰውየው ሙሽራው ሙሽሪትን ሊወስድ እስኪመጣ ድረስ መጠበቅ አልነበረበትም እኮ ይህንን የሚያውቅ ከሆነ አስቀድሞ እሱ ወንድምሽ ነው እሷ ደግሞ እህትህ ስለሆነች መጋባት አትችሉም አለቀ ይሄ ለነሱ በቂ ነው ሌላ አላማ ሌላ አጀንዳ ከሌለው ማለት ነው። ይ በቃ ከዚህ በኋላ ህይወት የለኝም፣ ምንም ህይወት የለኝም። አንድ ጊዜ ሞች ያለው መቀበል። አባት ይገደለኝ፣ ገደለኝ በሰርግ ቀን ለቅሱን ያስቀመጥ። አባት ነኝ ካለ እንደ አባት በቃ መጋባት መጋባት አትችሉም ብሎ ለልጆቹ መጋባት አለመቻላቸውንና ምክንያቱ ምን እንደሆነ ምክንያቱን በአሳማኝ ሁኔታ አስቀምጦ መጋባት እንደማይችሉ መንገር ለእነሱ ይሄ በቂ ነው ይህን ያህል ርቀት ተጉዞ ነፍስ ለማጥፋት እና የተለያዩ ነገሮችን ከማድረግ ይልቅ ይሄ ከአባት የሚጠበቅ ተግባር አይደለም አይደለም ከአባት ማንም አይምሮ ያለው ሰው አይምሮ ጤነኛ ሆኖ በጤነኛ አይምሮ የሚያስብ ማንም ወላጅ ያልሆነ ሰው እንደ ጠላት እንኳን ቢሆን ጠላት እንኳን የሚባል ሰው ቢሆን በሰው በሰርጉ ቀን መጥቶ እንደዚህ አይነት ነገርን ለማድረግና ለመፈጸም የሚንደረደር ይኖራል ብዬ አላስብም። ይሄ ሰው አባት ነኝ ካለ የልጁም የወንዱም የሴቱም ኃላፊነት እኔ ላይ ነው፣ በስሜ ነው የሚጠሩት ወልጃቸዋለሁ ብሎ የሚል ከሆነ በዚህን ርቀት ምን አስኬደው ቀላሉ ነገር ማድረግ ሲችል ምንድን ነው ሀሳቡ? ምንድን ነው አጀንዳው? እነዚህ ልጆች እንዳይጋቡ ማድረግ ነው ወይንስ የእነዚህን ልጆች በህይወት መኖር ማጥፋት ነው? ሀሳቡ ምንድን ነው? አንቺ ራስሽን ትንበይ፣ በቃ እረፍትም አድርጊ ትተኛ። እስቲ የሆነ ተረፍ እሷም እኛ ግን ይሁንና ሄደን እንፈልገዋለን። በቃ ሁላችሁም አረጋጉ፣ እናንተም ዕቃ አዘጋጁ እሺ ክፈት! ክፈት! አንዴ አንዴ ክፈት! እሺ ክፈትልን፣ አንዴ ክፈትልን እኮ ክፈትልና፣ ችግር የለውም ልናግዝህ ነው የመጣ ነው። ማንንም ማለት እኔ ብቻዬን መሆኑን ፈልገው በዚህ ሰዓት ማንንም አልፈልግም ነገርኩህ። አንዴ ተረጋጋ ቴዲ። ውሰድልኝ መላ ተሳልኩ ውሰድልኝ። ምንስ አይነት ደግሞ አባት ቢሆን ነው እንደዚህ አይነትን የከፋ ነገርን የሚያደርገው በሰርግ ቀን? ስንት ቀናቶች ነበሩ እነዚህ ልጆች እዚህ ቀን እስኪደርሱ ድረስ? ብዙ ቀናቶች ነበሩ። እነሱን እህትና ወንድም መሆናቸውን ለመንገር ከበቂ በላይ የሆኑ ቀናት፣ ሰዓታቶች ነበሩ። በነዛ ቀናቶችና ሰዓታቶች መጠቀም ሲችል የመጨረሻውን ቀን ጠብቆ ብዙ ዋጋ ተከፍሎ፣ ብዙ ብዙ መስዋዕትነት ተደርጎ እዚህ ቀን ሲደርሱ፣ ብዙ ወጪዎችን አውጥተው እዚህ ቀን ሲደርሱ፣ ምናልባት ወጪውን ስላላወጣው ስለማያወጣው ይሆን?

ምን አይነት አስተሳሰብ በእርግጥ አይምሮ ጤነኛ አይመስለኝም። መቼም ጤነኛ ነው የሚባል ሰው ጤነኛ አይምሮ አለው የሚባል ሰው በእንደዚህን ልክ በእንደዚህን አይነት ጭካኔ እንደዚህ አይነት ስራን ይሰራል ብሎ ማሰብ አስቸጋሪ ነው። ሰውዬው ወደ አይምሮ ህሙማን ማዕከል መወሰድ ያለበት ነው የሚመስለኝ። ምክንያቱም ጭንቅላቱ በትክክል የሚያስብ ሰው አልመሰለኝም። ከተረጋጋና አንተ ተረጋግተህ ነው የምታረጋጋት አንተ ነው የምታረጋጋት።

የመጀመሪያው የተኮሰው መሳሪያ አልበቃ ብሎት እንደገና ልጆቹ ወደ አንድ እንትን ለመድረስ ተሰብስበው በጋዜጠኞች አማካኝነት ተሰብስበው በተቀመጡበት ቦታ ላይ ገብቶ እንደገና ሌላ ረብሻና ሌላ ተኩስን ያደርጋል። ይህ ሰውዬ ኮ መጀመሪያ ላይ በተኮሰው መሳሪያ ምክንያት ብቻ በፖሊስ እጅ ሊገባ የሚገባው ሰው ነበር። በወቅቱ በጊዜው የነበሩ ሰዎች ይህንን ሁኔታ እንዴት ቸል ብለው እንዳለፉት አይገባኝም። መቼም በአዲስ አበባ ከተማ አዲስ አበባ ከተማ ላይ ነው እኔ ከልጅነት ጀምሮ እስካሁን ድረስ የኖርኩት ማለት ነው በአዲስ አበባ ከተማ ላይ ሰርግ እና ደስታ በሆነ ቦታ ላይ እኔ ጥይት ሲተኮስ መሳሪያ ሲተኮስ ሰምቼ አላውቅም። ይህንን ወደ ሰሜኑ ክልል አካባቢ ላይ ነው እንዲህ ሲደረግ በባህል ደረጃ ሲደረግ እማውቀው እንጂ አዲስ አበባ ከተማ ላይ በሰርግ ቀን የደስታ ተብሎ መሳሪያ ሲተኮስ ሰምቼም ገጥሞኝ አያውቅም። የለም ስርዓቱም አይደለም። በአዲስ አበባ ከተማ ላይ እንደዚህ አይነት ስርዓት የለም። መቼም ይህንን የጥይት ድምፅ የሰሙ ሰዎች የደስታ መሳሪያ ነው ብለው ማለፍ የሚገባቸው አይመስለኝም። ገና ከጠዋቱ ከጅምሩ ሰውየው መጀመሪያ መሳሪያ ሲተኩስ ማለት ነው። በዚህ ቦታ ላይ ህግ አካላትን መጥራትና ሰውየው እንዲያዝ፣ ሰውየው እንዲጠየቅ ማድረግ ነበረባቸው። እንደው ለደስታ ተኮስኩ እንኳ ብሎ ቢል እንኳን ህጉ አይፈቅድለም። እኔ በጣም ገርሞኛል፣ በጣም አሞኛል በእነዚህ ሁለት ልጆች ምክንያት ሰውየው ከማን ጋር ነው ጸብ ያለው? ከሴቷ ልጅ ጋር፣ ከወንዱ ልጅ ጋር ወይስ ከእናቶቻቸው ጋር? ከማን ጋር ነው? ወይስ ሰውየው ከራሱም ጋር የተጣላ ሰው ነው? ምን ማለት ነው? ምን ማድረግ ነው የፈለገው? የእነዚህን ልጆች ህይወት ማበላሸት፣ እስከ መጨረሻው ህይወታቸውን ማበላሸት ነው የፈለገው ወይስ እንዳይጋቡ ማድረግ ነው ሀሳቡ? ግን በሰው መካከል በኢትዮጵያውያን መካከል የኖረ እንዲህ ያደገና የገዘፈ ሰው ነው ይሄ ሰው። መቼም ኢትዮጵያውያንን ስናቃቸው አደለም በገዛ ልጆቻቸው በገዛ ልጁ ሰርግ ላይ ይቅርና በየመንገዱ እንኳን የሙሽራ መኪና ሲታይ፣ ሰርገኞች ሲታዩ፣ ደስታውን እየገለጠ የሚያልፍ ህዝብ ነው ህዝባችን። በእንደዚህ አይነት ህዝብ መካከል ነው የኖር ነው የምናቀው። ይሄንን ነው አደለም በልጁ ሰርግ ላይ ተገኝቶ መሳሪያ እስከ እስከመተኮስና ህይወት እስከ ማጥፋት ድረስ ሀሳብ ሊኖረው ይቅርና ማለት ነው። ሶ ይሄ ሰውዬ ጤነኛነቱ ያጠራጥራል። ሰውየው ጤነኛነቱ እጅግ በጣም የሚያጠራጥር ነው። እንደ ባለ አእምሮ ማሰብ ይገባው ነበረ። በደስታ ቀን በሀሴት ቀን ይሄ አይደለም ለሁለቱ ተጋቢዎች ይቅርና ለሰሚዎች ለኛ እንኳን ትልቅ ቁጣን በውስጣችን የፈጠረ ነገር ነው። አይደለም ለነዚህ ሁለት ልጆች ይቅርና እግዚአብሔር ከክፉ ይሰውራቸው። በዛን ሰዓት በዛን ቦታ ላይ ተገኝተው የነበሩ ዱካሾ ከነ ዘላለም ጀምሮ ከሱ ሰዎች ከሙሽሮቹ ከእነሱ ጋር ካሉ ሰዎች ማንን ይሆን ያገኘው ይሄ ጠይት ለሊቱን ሁሉ ሲንጠኝ ያደረ ነገር ነው። ማን ይሆን የተገኘው? ምንድን ነው ሰውየው አጀንዳው? ምንድን ነው ሰውየው ሀሳቡ? ምንስ አይነት ሰው ነው? እንደዚህ አይነት ሰው በማህበረሰባችን መካከል የኖረና የኖረ ሰው ነው ወይ ይሄ ሰው? በጣም ከባድ ነገር ነው። እውነት እኔ ጭንቅ ብሎኛል። ዘላለም መጥቶ የዛሬውን ነገር እስከሚያቀርብ ድረስ ጭንቅ ብሎኛል ማለት ነው። ስላዳመጣችሁን ያመሰግናለሁ። ይህን ለማለት ነው የመጣሁት። ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉ። አመሰግናለሁ።